ሰላም ጤና ይስጥልኝ ቤተሰቦች፣ እንዲህ ናችሁ? ሰላም ናችሁ? ሰላማችሁ ብዝዝዝጥ ይበልልኝ። ውድ ኢትዮጵያኖች፣ ውድ ኤርትራኖች ሁላችሁም ሰላማችሁ ብዝዝዝጥ ይበልልኝ። ዘንድሮ ጉጉድ ነው፣ የማይሰማ ነገር የለም። ይሄ የስድስት እሳ ስድስት መንፈስ ነው መሰለኝ። በሴቶች ላይ በጣም ትን እየተባለ ነው እና እስከዛሬ ድረስ ሰምተን የማናውቀው ነገር ነው። በጣም በጣም የሚደንቅ ነው። የሚገርም ነገር ነው የሰማሁት። ባለፈው ሀቢባ ቤት ሴት አንድ ሴት አስገድታ እንደምትደፍራት በግዳጅ እንድትደፈር መክተቡ እራሱ እዛ ያስገባት ሰውዬ ራሱ እንደምትደፍራት ነው እየተናገረችው ማለት ነው ስትጠይቃት ያው እንደዚህ ግዴታ እንትን ትልብኛለች አለች። የመጀመሪያ ጊዜ ስመጣ እዚ ቤት ነው ምትሰሪው ተብዬ ገባዋለች። ከገባች በኋላ ማለት ነው ሴትዮዋ፣ ከተወሰነ ሰዓት በኋላ ማሴጅ አርግኝ ማለት ጀመረች አለች። ማሴጅ አርግኝ እያለች የተለያየ አልባሳቶችን እንደዚህ ለሊት የሚለበሱን ችቶችን ፐርፊዩሞቹን ምናምን ነገቶችን ገዝታ ላይ መጣች አለች። ከዛ እኔ ጋር እኔ ክልላስት መጪ ይህንን ነው የምትለብሽ ለብሰች ነው የምትመጪ ምናምን አለች። ያለች ግራ አገባኝ እና ደግሞ ከዛ በኋላ እንዴት የሚለው ነገር በውስጤ ይሄ ማሰላስ አለች። ከዛ በኋላ ከዚህ በፊት እሷ ጋር የሚሰሩ ሰራተኞችን ቪዲዮ እየቀረጸች አሳየችኝ አለች። እንደዚህ ታሪክ ያለሽ ምናምን ስትለኝ፣ አይ እኔ ለስራ ነው የመጣሁት፣ እንደዚህ አይነት ነገር ላረግ አይደለም የመጣሁት። ግዴታ ነው ግዴታሽ ነው አምነሽበት ነው የመጣሽው። ከመክተብ ሲሉ መክተብ ጋር ደወልኩኝ። ስደውልላቸው መክተቦቹ ደግሞ እኛ ጋር ከመጣሽ እንገልሻለን አሉ። እና ግድ ነው ግዴታነሽ ነው እንደዚህ አይነት ነገር መፈጸም አለብሽ ብላ አበሻንች ቢሮ ውስጥ ያለችው በጣም ይገርም ነው። እንደዛ አታረጊያለሽ አሉኝ። ከዛ በኋላ በጣም በግዳጅ ቤቱን ሁሉ ትቀልፍብኛለች። አንድ ሽማክሌ ነው ያለው እሱም ባሏ ነው አለች ባሌ ነው፣ ግን እሱ ባሌ ስለሆነ ምንም ነገር በቃ ከሱ ምንም የማገኘው ነገር የለም። ስለዚህ ነው እንደዚህ አይነት ነገር ላደረገው ምንችለው ምናምን ብላ አለች እሷ ውጪ ዜጋ የንትነች አረብ ነች እንዳለችው፣ ማለት ነው። ከዛ ያለ ግዳጅ ያለ ፍላጎቷ እንደዚህ አይነት ነገር እንድትፈጽም በድፈራ ማለት እንደደፈረቻት፣ እንደዚህ አይነት ነገር ደግሞ እንደምንታረግ ነው ሜዳሊ ወታይ እንትን ያለችው በጣም የሚገርም ነገር ነው። ሲጀምር ማለት ነው። እናንተ በቃ እኔ እንጃ ምን አይነት መንፈስ ነው በሰው ላይ እናንተስ፣ እሺ እሷ ምንም አላወቀችም፣ ያለ ፍላጎቷ የልጆች እናት ነች። ያለ ፍላጎቷ ነው በግዳጅ እንደዚህ አይነት ነገር ልታደርግ የቻለችው። ግን መግደብ ውስጥ ያለችው ሴት በጣም በጣም አንዳንዴ ገንዘብን መውደድ የለባችሁ። እኛ አበሾች ስንባል በጣም በጣም በጣም ተቀይረናል። በጣም ተለውጠናል። ጊዜው ይሁን ምን ይሆን አላውቅም። ጭካኔ አረመኔነት በሰው ላይ የምናደርጋቸው ድርጊቶችን በጣም የከፉ ነገሮች ናቸው በጣም በጣም ከመጠን በላይ አረ ወደ ራሳችን እንመለስ ይሄ የመንፈስ ኃይል በእኛ ላይ አይዘንጋ በእኛ ላይ ስልጣን አይኖርም ስልጣን እየሰጣንን እኮ ራሳችንን እንዲገዛ አለምን እንዲገዛ እያደረግን ነው ማለት ነው እስቲ መክተብ ውስጥ ያለሹ አንቺ ቆይ ምን አይነት ምን የሚሉት ነው ልጅቷ ለስራ መታ ነው አለ በግዳጅ እንደዚህ አይነት ነገር እንድትፈጽም ግዴታሽ ነው ምናምን ብላችሁ ከመጣሽ እንገልሻለን ብላችሁ እንትን የምትሏል ማለት ነው። ብቻ እግዚአብሔር አምላክ ግን ትግስተኛ ነው፣ በጣም ትግስተኛ ነው። እንዲሁም በዓለም የሚታየው ነገር እግዚአብሔር አምላክ እኮ እንዲሁም በትዕግስቱ እየጠበቀን እንጂ ብዙ የማይሰሙ ብዙ የማይታዩ ነገሮች ተደፍኖ ያሉ ነገሮች በየቤቱ አሉ ግን እንደዚህ አይነት ነገር አሁን እኔ በጣም ድንቅ ያለኝ በጣም ነው የሚገርመኝ እንደዚህም አለ ብዬ ማለት ነው የገረመኝ ደግሞ እኮ እነሱ አረቦች ሲባል ሲጀምር እኛንን ይንቁናል እንኳን ጽዳት ንሮሽ እንኳን ጽዳት ንሮሽ ምን ብለሽ ራሱ በጣም ነው የሚንቁን። እነሱ ራሳቸው ቆሻሾቹ ነው፣ አንቺን ግን እንደ ቆሻሻ ነው የሚያዩት። እንዴት ምን አይነት መንፈስ እንደተያጸ ነው ህይወታ እንጃ። የገረምኝ እናንተ ዜጋችሁን አሳልፏችሁ ለሌላ መስጠታችሁ ነው የሚገርመኝ በእውነት። እግዚአብሔር አምላክ ብቻ። በየቤቱ ስንት ነገር ተደፍኖ ያለ ነው። አረ ወደ ራሳችን ምንግባ ወደ ራሳችን የራሳችንን ዜጋ አሳልፈን ለአረብ ውስጥ በተለይ በዚህ አይነት በኃጢአት ነገር ሰው ያለ ፍላጎቱ እንዲ ፍላጎት እንኳን ቢኖራት እንኳን በዚህ አይነት ነገር ውስጥ መገፋፋት እንኳ የለባችሁ። እኛ አበሾች ባካችሁ የምንታወቀው በፍቅር የራሳችንን አሳልፈን መስጠት እንጂ ሌላ ግለሰብን አሳልፈን አይደለም የምንሰጠው። ባካ በባካችሁ ቤተሰቦች ወደ ራሳችን የምንመለስ አንዳንድ ደላሎች አላችሁ ብዙ ኃጢያቶችን የምሰሩ በሰው ላይ ግፍ የምታደርጉ በሰው ላይ ግፍ እንትን የምትፈጽሙ፣ እባካችሁ እባካችሁ ወደ ራሳችሁ ተመለሱ። በጣም ነው ያሳዘነችኝ። ለስራ ብላ መታ ያለ ፍላጎቷ በሴት መደፈር ማለት በጣም የሚገርም ተመሳሳይ ሰጡ ፆታዊ ድፍረት ማለት ነው። ይሄ ስድስት ስልሳ ስድስት መንፈስ ነው በሷ ላይ ያደረው ማለት ነው። ስለዚህ የእሷን መንፈስ ወደዚች እንዲያድረው ነው ያደረጋችሁት። ብቻ ምን አይነት ህሊና እንደሚኖራት ካን ወደ እንደዚህ አይነት ህይወት ውስጥ ገብታ ከባሏ ጋር ራሱ ምን አይነት ህይወት እንደምትኖር ለመጫ በቃ ምክንያቱም ይሄ የሴጣን መንፈስ ከሆነ ድረስ በይ በይ የተለያየ ነገር እያለ ነው ከባሏ ጋር ምን እንዳትስማማ ነው የሚያደርጋት ማለት ነው። ስለዚህ እባካችሁ ያለ ፍላጎታቸው ልጆችን ያለ ፍላጎታቸው ሊሰሩ ሊለወጡ ነው የመጡት እና እንደ ማንኛው ሰው እባካችሁ እባካችሁ ወደ ኃጢአት መንገድ አትገፋፏቸው። ልቦና ይስጠን እኛንን ይላለው። ቤተሰቦች ሰላማችሁ ይብዛልኝ። ይቅር አንድነት የሚልኝን ሰላም ሆን የሚቻው እንደተለመደው ደግሞ ሰብስክራይባችሁን መላይካችሁ ከኔ አይለይ ቤተሰብ ቻው።